ሰላም ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ደግሜ መጥቻለሁ። እንግዲህ ዛሬ አንድ ቦታ ወስዳችኋለሁ። የምወስዳችሁ ቦታ እርግጠኛ ነኝ ትወዱታላችሁ። ጥሩ ነገር ልናደርግ ነው። ዛሬ በጣም ገራሚ ውሎ ነው የሚኖረን፣ ምክንያቱም በጣም የምፈልገውን ነገር ማለት ቤት እንደ አዲስ ጎጆ እንደመሰረኩ ነግራችሁ አይለ ብዙ ነገሮችን እያሟላ አይደለም ያው መጀመሪያ ላይ ደፍሬ ስገባ እዚህ ኑሮ ላይ በጣም ፈርቼ ነበር። ማለት እንደዚህ ይሆናል፣ እንደዚህ ቢሆንስ፣ እንደዚህ ቢከብደኝስ፣ ምናምን ብቻዬን ምናምን የሚሉ ብዙ ፍርሃቶች ነበሩኝ። እግዚአብሔር ይመስገን ከደፈርም በኋላ ግን እግዚአብሔርም በጣም ረድቶኛል፣ እየረዳኝም ነው፣ ወደፊትም ይረዳኛል። እግዚአብሔር ይመስገን። ሶ በሱ ቸርነት ዛሬ እዚህ ላይ ደርሻለሁ። ዛሬ ለቤቴ አንድ እቃ ለመግዛት ያስኛለሁ ና ሶ ሳጠያይቅ፣ ይቅርታ ሰው ብን ይቅርታ፣ ዛሬ እና ሳጠያይቅ ጎረቤቴ በጣም የሚያማምር እቃዎች አላት። ስለዛ ነገር ሳጠያይቅ የሆነ ቦታ ጠቆመችኝ። ስለዚህ እዛ ቦታ ሄጄ ለቤቴ አንድ የሚያስፈልገኝ እቃ ገዛለሁ። እሱ እቃ ምንድን ነው፣ ምን ይመስላል የሚለውን አብራችሁ እየሄዳችሁ ታዩታላችሁ። እንግዲህ ጎረቤቴ በልጁ በጣም በመተማመኗ ነው ይሄን እቃ ይገዛችሁ። እግዚአብሔር ረድቶናል። እግዚአብሔር ይመስገን። ዛሬ አንድ እቃ ልገዛ ነው እና በጣም ደስ ብሎኛል። የምገዛውን እቃ ከኔ ጋር በመሆን ታዩታላችሁ፣ ትመርጡልኝ ያላችሁ ግን እንደ አቅሜ እንደምትመርጡልኝ እርግጠኛ ነኝ። ያው ወደፊት ደግሞ እያሻሻለን እየቀየርን እንሄዳለን። ብቻ አብራችሁኝ ሆኖ ልጁ ጋር ደውዬለታለሁ። ቁጥሩን ስለሰጠችኝ ደውዬለታለሁ። እየሄድኩ ነው። እንግዲህ ሄደን ምን አይነት እቃ እንደምንገዛ አብረን እናያለን። ትመርጣላችሁ። እንሂድ። ደርሰናል። በነገራችን ላይ እግዚአብሔር ይመስገን እዚህ ደርሳለሁ ብዬ አስቤ አላቅም ነበር። ብቻ ምን እንደተማርኩ ተቀላችሁ ከሕይወቴ ድፈሩ፣ እንጂ የማይቻል ነገር የለም። በቃ ምንም የማይቻል ነገር የለም፣ ሁሉ ነገር ይቻላል። ሁሉም በእርሱ ይሆናል አይደለም የሚባለው። እግዚአብሔር ይመስገን፣ እግዚአብሔር ድንቅ ነገሮችን እያረገልኝ ነው። ገና የሚያረገልኛል። እንቀጥላለን እንግዲህ ደርሰናል። ባለ ሳሳት ቤት ይሄ ነው። እንደነገርኩህ ተደውሎልኝ የመጣሁት እና ጎረቤቴ ስላንተ በጣም ብዙ ነገሮች እንነግረኛለች በዛ ላይ ደሞ ብዙ እቃዎቿን አይቻለሁ እና አብዛኛው እ ኤሌክትሮኒስ ምናያለውት ለአንቺም ደግሞ ሰጥሽ እና እንደ አንቺ ደግሞ አንቺም ታመሰግኝኛለሽ። ከእንደገናም ደግሞ ያው ስራ አንድ ቀን አይደለም ሰው የምታገኘ በሰው ነው እና ለአንቺ ለእሷ ጥሩ ዕቃ ስለሰጠቻት ነው ዛሬ ለአንቺ የሰጠችሽ ስልኬ። አንቺም ደግሞ ለአንቺ ጥሩ ዕቃ ስሰጠሽ፣ ነገ ሌላ ሰው ይዘሽልኝ ትመጫለሽ ከዛገና ደግሞ ያው ደንበኝነት በአንድ ዕቃ ራሱ አይቆም። ገብቶሻል አረ ላንቺ አሁን ጥሩ ነገር ሰጥቶሽ ማለት ነገ ፍሪጅ እንድታልቅ ዋሽንግ ማሽን ያው እንደምታዩ ቤቴ ውስጥ ብዙ አይነት ተቃዎች ስላሉኝ ቀስ እያለን እንገቢ ያያለን ማለት ነው። ለዛም ነው ማለት ይቅርታ ካሜራ ይዤ የመጣሁት ለዛ ነው እና እንግዲህ እንደምታዩት ቤተሰቦቻችን ቤት ውስጥ ሁሉም ነገር አለ። የፈለጋችሁት ነገር አለ። እኔ ለዛሬ የፈለኩት ቴሌቪዥን ነው። ትንሽ ቴሌቪዥን ነው የምትፈልገው። ያው ጎጆ ወጪም ስለሆንኩኝ ቀስ እያልን ደንበኛ እንሆናለን፣ እናሻሽላለን። ገባህ። ለአሁን ትንሽን ሰጠኝና ቀስ እያልን እናሻሽላለን። ሁሉን ነገር ከአንተ ነው የምንወስደው፣ ምክንያቱም ጥራቱን በደንብ አይቼዋለሁ። ወደፊትም እናያለን፣ ደንበኛም እንዲኖርህ ነው። በዛም ላይ ካሜራ ይዤ መጣሁት እና በጣም ይቅርታ፣ እንደማይደብር እርግጠኛ ነኝ። አሁን በዛ ለእኔ ሆናታል ብላ ያሰብከውን ዕቃ ማብራሪያውን እየነገርክልኝ እነሱም ስለሚመርጡልኝ አሳይ። አመሰግናለሁ ለአንቺ አልኩት። እንግዲህ ከስተምሬ እንደመጀመሪያችንም ስለሆነ ምርጥ ቃ ነው መሰለሽ። ይሄ ኦሪጂናል ኳሊቲ በጣም ጽግት ያለ አሁን ያስገባ ነው። ሀያ ሀያ አምስት ሀያ ሀያ ስድስት ነው የሚለው። የሚገርምሽ ነገር ሀያ ሀያ ስድስት ድረስ ነው። ሃይፋይ ስፒከር አለው የራሱ ሳውንድ ባር ሶይ። አዲስ ምርት ነው የመጀመሪያ ምርት ሀቫና ይባላል። በጣም ቆንጆ እና ጽድት ያለ ነው። ፒክቸር ኳሊቲውም አሁን በ32 ኢንች አብዛኛውን ያሉት ፉል ኤች ዲ ላይ ነው። ይሄ ደግሞ 4K አልትራ ኤች ዲ አድርጎን ያመጣው። አንድሮይድ ቨርጂኑ 14 ነው። የራሱ ፓወር መቆጣጠሪያ አለው። እቃ ጥራቱም በጣም ምርጥ ነው። ደብል ስክሪን ነው። የራሱ የካምፓኒው ዋስትና ሶስት ዓመት ከስድስት ወር ካምፓኒ ይሰጥሻል። ጋር እንዳለ አይ ሶስት ዓመት ከስድስት ወር ድረስ እንኳን አልቆይም እንዳልኩ ካንተ ደናደና ጋዎች ስለምገዛ ይህን ደግሞ እንትንና እግዚአብሔር ይረዳኛል ደስ ይለኛል። እንደዛም ደግሞ ከአስር እስከ ሰባ አምስት እስከ ሰማንያ አምስት ቲቪው ካርቶኖ ምናምን በአሪፉ አስቀምጬ እንጂ ፕሮግራም ያደረግሽ ጊዜ በማንኛውም ሰዓት በምሸጥ ላት እቃ ስለምተማመን ምንም ችግር የለውም። በዚህ ስጋት እንዳይገባሽ እንዲህ ካልኩሽ ደግሞ ያው ትንሽ እቃዋን ደግሞ አውጥቼ ያለው አንፈቅሽን ወይ ደግሞ ያለውን ነገር ዛሬ በክብር ነው እንደ ደንበኛ ክቡር ነው። ሴፍቲያቸው እራሱ በጣም የሚገርም ነው። እንዳልኩሽ ጽግት ለ በጣም ዘመኑ ሌተስት ነው ይዘቡ የነጣሸጥልሽ ማለት ነው። ደንበኝነት ብቻ ሳይሆን ከአንቺ ቤተሰብነት የምፈልገው እና ስለ ኮንፈክሽን ሊገርሽ ችግር ይሄ ዋይፋይ ቤት ውስጥ ካለ ራውተር ማለት ነው። ዳይሬክት ለዳታ ፍጥነት እንዲመቸው ተደርጎ ነው የተሰራ። እዚህ ጋር የራሱ ባክግራውንድ ፊውዝ አለው። ከዛ በኋላ እዚህ ጋር ሁለት ፍላሽ ሁለት ኤች እንደማይቀበላል በግራና በቀኝ ሳውንድ ባሩ የተገጠመለት ነው። ይሄ ደግሞ ፋኑ ነው። ቴሌቪዥኑ እንዳይግል ወይ ደግሞ ረዥም ሰዓት በምትጠቀሚበት ሰዓት ግለት እንዳያመጣ ፋኑ ይረዳዋል ማለት ነው። እዛ በዘለለ ይሄኛው ያሳዩሽ በጣም ወሳኙ ነገር ይሄ ነው። 3 ዓመት 6 ወር ዋስትና ሰጥቼሽ አይደል? እዚች ጋር የተለጠፈችው ብሎን አዲስ እንደመሆኑ ይሄ የራሱ ሀቫና የሚለው የራሱ ስታምፕ ነው። ይህ ስታምፕ መነሳት በምንም አይነት አጋጣሚ የለም። ይህችኛው ማለት ነው። እሷ ተነሳች ማለት ካምፓኒ ዋስትና ስለማይሰጠኝ ጋ አልሰጥሽም ማለት ነው። ስለዚህ የትኛውን ቦታ ላይ እንዳታስፈቻት ማለት ነው። እንግዲህ ደግሞ ቲቪውን እያየ ነው ን ያው እንዳልኩ ካሜራ ይዤ የመጣሁበት ዋነኛ ምክንያትም ከኔ ውጪ ልክ እኔን ሰው መርቶ እንደመጣ ሁሉ ከኔ ውጪ ምርጥ ደንበኛ እንዲኖርክ ስለምፈልግ ነው። ቤተሰቦቼ ደግሞ እተማመንባቸዋለሁ። በደንብ ነው የምተማመንባቸው። እና አንዳንድ ጥያቄዎችም በዛ እየጠየቅኩ ብታሳየኝ በጣም ደስ ይለኛል። እንዴት ወደዚህ ስራ ገባክ? ዋው ረዥም ጊዜ ነው የፈጀብኝ። የሚገርምሽ ረዥም ማለት በቃ ከልጅነት ጀምሮ ነው ልጅ እያለሁ ነው ይሄን ስራ የምሰራው። ልጅ እያለሁ እዚሁ ሰፈር ነው ያደኩት እና በጣም ብዙ ከስተምሮች ማርፍች ያለው እናም በቃ ወደዚህ ስራ የምትገቢ ባለሽበት በሙያ ነው እና እኔ ሙያ ሴልስ ኦኬ፣ እሺ እንግዲህ እሱ ስልክ አውርቶ እስኪመጣ ድረስ እስቲ ዛሬ ምን እንደተሰማችሁበት ነግሩኝ፣ ደስ ይለኛል። ምክንያቱም ይህን ነገር ከስንት ጊዜ በኋላ ነው ማሳካቴ ቻለሁ እና እግዚአብሔር ይመስገን ስላሳካ እንደሱ ሎኛል። እንግዲህ ቅድም እንዳልኳችሁ ለሱም ስለው እንደሰማችሁት ቀጣይ ደግሞ ከዚህ እየበለጠ ልንገዛ እንመጣለን። ብዙ ነገሮችን ከዚህ ነው የምንገዛው። ያው ደንበኛ እንደምንሆን ቃል ገብተንለታል። ምክንያቱም እንዳልኳችሁ ነው። ጎረቤቴ ጋር ሙሉ ኤሌክትሮኒክስ እቃዎች የእሱ ናቸው። ሙሉ ኤሌክትሮኒክስ እቃዎች ከሱ ናቸው። ምን ያህል እንደምትተማመንበት አይቻለው። ያው እንግዲህ ማየት የምንችለውን ያህል ደግሞ እኔም እንደንተ አይቻለው። ፍሪጇን ብትሉ ኦቡናን ብትሉ ብዙ ነገሯን በቃ ዳቦም ጋልትርበትን ፓትራውን ሁሉ ነገሩ ከሱ ነው እና በጣም ነው የሚገርመኝ እና እሱ ነገሯ ስለሚገርመኝ ነው እና የመጣሁት እኔም ከሱ ነው ሁሉ ነገር እገዛለሁ ብዬ ያሰብኩት። እንግዲህ ከሱ ነው ሁሉን ነገር እገዛለሁ ብዬ ያሰብኩት። እግዚአብሔር ደግሞ የረዳናን እንዳልኳችሁ። ስለዚህ እናንተም ደንበኛ እንድትሆኑ ቤተሰብ እንድትሆኑ እመክራችኋለሁ። አድራሻውን እንነግራችኋለን። አሁን አሁን ስላለው ነገር ያስረዳም እንግዲህ መጥቷልና፣ እና እንትን ያለው ለዛ ነው። እኔ ለራሴ ጥሩ ጥሩ ነገር ለምን አላደርግም ብዬ በማሰብ ጥሩ ነገር ፈልጌ መጣሁት። እግዚአብሔር ይመስገን፣ ጥሩ ቦታ ላይ ነው የተገኘሁት። ቲቪያችንን እናያለን ተከፍቶ ደግሞ ቲቪም እንደሚመስል ታዩታላችሁ። የሰው ቤት ግን ዝም ብዬ ብቼ እለፈልፋለሁ ልጁ ራሱ ስልክ ላውራ ብሎ ለነገሩ ካሜራ ምስል ያስኩኝ ናም ብለው ነው ሄደው ና ያው እንግዲህ ደንበኛ አደጉሎለት ይሆናል እንትን አይባልም ሶ ስለዚህ ቀይን ትወዱታላችሁ ብዬ አስባለሁ። እንደነገርኳችሁ አቅሜ አቅም ባለኝ አቅም ነው እችን የገዛሁት። እግዚአብሔር ቢፈቅድና ቢወድ ይሄን እራሱን እንገዛዋለን። እሺ ደግሞ አልጠራጠርም። ብዙ ነገሮች እንገዛለን። በጣም ብዙ ነገሮች ይጎሉኛል ሲጀመር ነው። በቃ ቲቪ፣ ኤሌክትሮኒክ ነገሮች በጣም ብዙ ነገሮች ነው የሚጎሉኝና ምንም አለኝ ራሱ ልላችሁ አልችልም፣ እውነቱን ለመናገር ከስቶቭ ምናምን ውጭ ማለት ነው ለጊዜው። ምክንያቱም እኔ ስልክ ስገባ በቃ ዋና ዋና ነገሮች በጣም ያስፈልጉኛል፣ ያልኳቸውን ነገሮች ነው የገዛኋቸው። ታውቃላችሁ ህይወት ምን ያህል ከባድ እንደሆነ ትረዱኛላችሁ ብዬ አስባለሁ። እንዳልኳችሁ እግዚአብሔር ስለረዳኝ ነው ዛሬ ይሄንንም ለማድረግ የበቃሁት እና ደስም ስለላይ ነው፣ አብራችሁኝ የኔ ደስታ እንደሚያስደስታችሁ ስለማቅ ነው አብራችሁኝ ነው ብዬ ያመጣችሁ። እንግዲህ ቲቪውን እንየው፣ ያሳየኛል ሲመጣ ከዛ ትመርጡልኛላችሁ። እስቲ ንገሪው ቀጣይ ምን እንግዛ ምን እንዲገዛ ነው የምትፈልጉት? እግዚአብሔር ቢረዳኝ ምን ልግዛ? ማለት ብዙ ነገር አለ። አንድ ያሳየኝ ካሜራው ቤት ውስጥ ያለውና ሁሉንም ነገር ይዩትና፣ እግዚአብሔር ቢረዳ፣ እኔ ግን እኔ ግን እንዳሰብ ማሽን ያስፈልገኛል። የልብስ ማሽን በሁለት ያስፈልገኛል፣ እና እግዚአብሔር ይረዳል። የልብስ ማሽን ያው እንግዲህ አብዛኛውን እንደዚህ አይነት ስራ በሰው ምናምን ስለምትሰሪ በስልክም ምናምን ሰዎች ይደውላሉ። ከሩቅ ሀገርም ምናምን ይደውላሉ ብለን የተነሳ ቲቪ ነው፣ በነገራችን ላይ በጣም ነበር የገረመኝ ና። ሰዓት ምርጥ ዕቃ ነው ነው። ታውነ ደስ ያለ ደም እሺ፣ እሺ፣ አዎ። ስማርት ስለሆኑ ስማርት ዊዝደም ሼር ሁሌ ቴሌቪዥኖች ሲከፍቱ ስማርት ሲሆን ስማርት እንደዚህ ዊዝደም ሼር ብለው ነው የሚከፍቱ። ከፍቷል ቴሌቪዥኑ አሁን ላሳየሽ። ነው ቅድም ያልኩሽ ነው ማለት ነው አሁንም ማሳይሽ 100 ቨርጅኑ ነው። መጀመሪያ ቴሌቪዥን እንደዚህ ስማርት ቲቪ ስትገዢ መጀመሪያ የምታዩ ዳታ ውስጥ ትገቢና ኢንፎ ሲስተም ወይ ደግሞ አፕት የሚል ውስጥ ትገቢና ያለውን ፈንክሽን ታይዋለሽ ማለት ነው። እዚህ ጋር የምታዩ ይሄ 100 ቲቪ የሚለው ነው። ከዛ በኋላ 100 ቨርጅኑ ስታዩ 14 ነው። እዚህ ጋር ደግሞ 2025 ነው የተመረተው ማለት ነው። ሚሞሪ ኢንፎ 1 ጂቢ አለው ስቶሬጅ ደግሞ ስምንት ጂቪ ነው ማለት ነው። እነዚህ እነዚህን ካየሽ በኋላ አሁን እነዚህ ምንድን ነው የሚረዳሽ ቲቪውን ስትጠቀሚበት ተለያዩ ላይ አፕሊኬሽኖች፣ ቪዲዮዎች ምናምን ሴቭ ለማድረግ ብትፈልጊ ዋናዎቹ እነዚህ ስፔስ ናቸው የሚጠቅሙሽ። አሁን እነዚህ ስፔስ ከሌሉ ቲቪውን ኦንላይን ላይ ለመጠቀም ራሱ ያስቸግረሻል ማለት ነው። ከዛ ከዛ አንጻር ስለዚህ እዛው ቲቪ ላይ ራሱ ቪዲዮ እንደፈለኩኝ ምናምን እንትን ማድረግ ሴቭ ማድረግ ይችላል ማለት እሺ ነው እንደዛ እንደዛ መጠቀም ትችያለሽ ማለት ነው እዚህ ጋር ማይ ስትመጪ አፕ ስቶሬ ራሱ አለው አዳዲስ ዳውሎዶች ምናምን ማድረግ ከፈለግሽ ማለት ነው ቴሌቪዥኑ እዚህ ጋር ያው እነዚህ ዩቲዩብ ኔትፍሊክስ ቲክቶክ ምናምን እነዚህ ራሳቸው ላይ የተጫነባቸው ናቸው በጣም ሌተስትና ምርጥቃ ነው ቲቪውን ወድጄዋለሁ ቤተሰቦቼም እንደወደዱት እርግጠኛ ነኝ አሁን ደግሞ ዋጋው በጣም ተመጣጣኝ ነው። ያን እንደዚህ ትስራች በጣም ደስ ብሎሽ የቤተሰብ ዋጋ ነው። ይህንን ዋጋ ግን ለአንቺ ስለሆነ ባይሰሙት እራሱ በጣም ደስተኛ ነኝ። ዋጋውን ግን አይ ቤተሰቦቼ ቤተሰብ ናቸው ካልሽ በነገራችን ላይ እንትን ነው እናውቃለን። ማለት በቃ እንደ የጊዜው እንደ አመጣጡ እንደሚለዋወጥ ዋጋው እናውቃለን፣ ይሄ ይታወቃል። ያው አሁን ደግሞ አሁን ግን ባለበት ጊዜ አሁን ባለበት ሁኔታ ላይ አሁን ላይ ሰው ቢመጣ እኔም ደግሞ እንደመጣሁት በምን ያህል ዋጋ ትሸጥልኛለህ? ቀጣይ ስመጣ ላይ የራሱ ጨምሮ ላገኘው እችላለሁ ከሳምንት በኋላ ምናምን እሱ የታወቀ ነው፣ ግን አሁን ምን ያህል አሁን ዋጋው 17500